የፈለግሽውን ነገር ድታወሪ ትችያለሽ። እኔ ግን መቼም ቢሆን ቤተሰቦቹ ጋር ላሳያችሁም አልችልም። ከሌላ ሰው ለምን? ምክንያቱ ምንድነው? ታሳይበት ማትፈልግ አባቱን ማስጨነቅ አልፈልግ። ቢኒ አንተ እኮ አይደለም ታስጨንቀው። እኛንን የምንሄደው እኛንን የምናወራው ትልልቅ ሰዎች ነው። አላፍትና ሙሰዳል እኮ ቢኒ። አንተ ለሱ እያገዝክለት ነው። እሱ ተባባሪ መሆን ነው የምትፈልገው? እያደረገ ያለው ነገር ታውቃለህ አይደል? ያለ እናት ነው ያደገው። እኔ እሱ እሱ ጋር አልሄድኩ። ቢኒ ምኑን ከምኑ ነው የምታያዘው? እኔ እያልኩ ያለው ነገር እያደረገ ያለው ነገር ትክክል አይደለም። አባቱ ነው እንደ አባቱ እኮ ተቆጥቶ ሊመልሰው ይገባል። ስለዚህ ለዚህ ደግሞ እሱ ይህንን ነገር ማያደርግ ከሆነ እኛ ትልልቅ ሰዎች ይዘን ሄደን አባቱ ጋር እያደረገ ያለው ነገር ትክክል እንዳልሆነ ነግረነው ነው እንዲቆጣው እና ከዚህ ነገር እንዲቆጠብ እንዲያደርገው ነው የኛ ፍላጎት። ሰላም፣ ሰላም። ቤተሰብ እንዴት ናችሁ? እኛ ያለን ፈጣሪ የተመሰገነ እናንተ እንዴት ናችሁ? ቆይታ ምናም እንዴት ነበረ? እኛ ጋር በጣም አሪፍ ነው። ሰላም ቤተሰብ እንዴት ናችሁ? እኛ በጣም ደህና ነን እግዚአብሔር ይመስገን። ሰላማችሁ ብዝዝት ይበልልን የኛ ምርጥ ውድ ቤተሰብ እንወዳቸዋለን ያው ዛሬም ተመልሰን ወደ እናንተ መተናል። ሰሞኑን የተፈጠረውን ነገር አይታችኋል ብዬ አስባለሁ። በሱ ዙሪያ ላይ አንዳንድ ነገሮችን ለማለት ነው ዛሬ መጣ ነው። ዛሬ ልንላቸው የፈለግነው ሀሳብ ምንድን ነው? ያው አብሬሽና ሄርሜላ ከሀገር ይወጣሉ ምናምን የሚባል ነገር ትንሽ ጭምጭምታ ነገር እየሰማን ነው። እና በዚህ ነገር ላይ ደግሞ አንዳንድ ነገሮችን ለማጣራት ሞክሬ ነበረ የአቤል ጓደኛ አንድ ልጅ አለ እና እሱን አግኝቼው ስለ እሱ መረጃ አንዳንድ ነገሮችን ሰጥቶኛል። የተወሰነ አውርቼው ማለት ነው። እና ስለ መውጣታቸው ምስጢር ያለኝ ነገር ምንድን ነው፣ ሄርሜላ ለአቤልም ይሁን ለቡራ ብር እየከፈለቻቸው ነው። ከሩታ ለያይቶ፣ ከራሷ ጋር እንድትሆን አብርሃም ከእሱ ጋር እንድትሆን ብር እየከፈለች ነው የሚል ነገር ነው የነገረኝ እና ቤተሰብ እየተፈጠረ ያለው ነገር ታውቃላችሁ። ደጋግማችሁ መጣችሁ ነው የምትሉኝ። ያው ምንም ማድረግ አይችልም። እንግዲህ ያው የቤተሰብ ነገር ነው፣ ታውቃላችሁ። አንዳንዶቻችሁ ያው አስተካክሉ፣ አንዳንዶቻችሁ ደግሞ ምንድነው ይሄ እያላችሁ ነው። ትላንትም ከቢኒ ጋር የተፈጠረው ነገር ግብግብ አይታችኋል። ምክንያቱም እኛ ረጅም መሄድ ስለምንፈልግ ነው። ረጅም የሆነ ነገር ከኛ የሚጠበቅ ነገር ማድረግ ስላለብን ነው። ድጊም ትላንትና ያለው ነገር ብዙ አውርታለች ከእዩ ጋር እና እኛም ደግሞ ማለት የምፈልገው አሁን አቤል እና ኩኪን ማግኘት አልቻልንም። እሱም ምንድን ነው ከሰናቸዋል ማለት ነው። እነሱ እነሱ ደግሞ ፈርተው ተደብቀዋል። እና ያ ደግሞ የሆነበት ምክንያት ምንድን ነው፣ ብር እየከፈለቻቸው ነው ሄርሜላ፣ ሁለቱን ማለት ነው። ዛ ሩም ውስጥ ረጅም ጊዜ እያሳለፉ ከእሱ ጋር እንድታሳልፍ ፈልገው ነው። ታሞ በተኛበት ሁኔታ ላይ ሩታ ሳትመጣ እንደዚህ አይነት ነገር የተከሰተው ሲቀጥል ደግሞ በቃ ፍቅራቸው እንዲያዳብሩ ብለው ነው እዛ ጋ እንዲያገኟቸው ያሉት። ከዛ ደግሞ ምንድን ነው ያደረጉት? አሁን ጭራሽ እንዝናና ከሀገር እንውጣ ብለው ነው ያሰቡት አይደል? ስለዚህ ያ ነገር እንዳይሆን እኛ ደግሞ መሀል ላይ ልንገባባቸው ነው። አቤልንም፣ እዩንም እና ቡርኬንም ልናገኛቸው ፈልገናል። ዋና ዋና ማግኘት ምንፈልገው አሁን ማንነው? ቡርክና አቤልን ነው አዎ ብሩክን አቤልንም ማግኘት አልቻልንም ፋሚሊዎች አድራሻቸውን አጥፍተውብናል በፊት የነበሩበት ቦታ ሄደን ነበረ እና ከዛ እንደወጡና ሌላ ቦታ እንደቀየሩ ነው የነገሩን ማለት ነው ፋሚሊዎች ያም የሆነበት ምክንያት ምንድን ነው እኛ ልንከሳቸው መሆኑን ስላወቁ አድራሻ ማጥፋታቸው ነው በእነሱ ቤት እና አድራሻ አጥፍተዋል የሉም ያው ቅድም እንደነገርኳችሁ ደግሞ ለዚህ ሁሉ ነገር ተጠያቂ የሚሆኑ አቤልና ብሩኬ ናቸው። ሄርሜላ በእያንዳንዱ ቅጽበት በጣም ብዙ ብር እየከፈለቻቸው ለነሱ እና እያንዳንዱ ከሩታ ጋር ያለውን ነገር እንትን ብለው አጠልሽተው ወደ እሱ እንድትመለስ እያደረጉ ነው እና ካያችሁ ሄርሜላ ላይ እያንዳንዱ እየተፈጠረ ያለውን ነገር በነ አቤል ምክንያት ነው እየተፈጠረ ያለው። ለነሱ ብዙ ብር እየከፈለቻቸው ስለሆነ እነሱ ደግሞ በእጥፍ ሁኑ ከአብርሃም ጋር የምትሆኑበትን መንገድ እያመቻቹ አንድ የሩም ውስጥ ሊሆን ይችላል ታሙስ ይተኛል ሊሆን ይችላል። በቃ በእያንዳንዱ ምክንያት ከአጠገቡ እንድትሆን እነሱ የሆነ አይዲያዎችን እየፈጠሩ የሆነ ነገሮችን እያመቻቹ ከጎኑ እንድትሆን እያደረጉ ነው እና አሁንም ከሀገር አብረው ሊወጡ ነው ምናምን የተባለው እኔ ልጁ እንደነገረኝ ከሆነ ያው እነሱ በጣም ብዙ ብር እየከፈለቻቸው ስለሆነ ያንን መንገድ እያመቻች ያሉት እነሱ ናቸው። እና አሁን ደግሞ የመጣንላችሁ ዛሬ ሀሳባችን ምንድነው፣ አቤልም ከነሱ ጋር አብሮ ሊሄድ ነው ማለት ነው። የሚሄድበት ያው እኛ ልንከሰው ስለሆነ ተደብቆናል፣ እኛ ልናገኘው አልቻልንም። ስለዚህ ዛሬ ቢኒን ወደዚህ ጠርተነዋል ነው አል ማለት ነው። ቢኒን የጠራንበት ምክንያት ምንድነው? በቃ እሱ ማግኘት ስላልቻልን ወደ ቤተሰብ ልንሄድ ነው ከቤተሰብ ጋር ያለውን ነገር ፈተን እሱ ማያስተካክል ከሆነ ነገሩን በቃ ወደ ቤተሰብ ልንወስደው እንደሆነ ነው ምን ነግራችሁ። እና ይህንን ነገር እንትን ለማለት እኛ ደግሞ ያቤልን ቤተሰብ ስለማናቃቸው፣ ቢኒ ያው ጓደኛውም ነው ካብርሃሙም ጋር ቪዲዮ ሲሰሩ ካያችሁ ከሱ ጋር አብሮ ብዙ ቦታ ላይ አለ እና ቢያንስ እሱ ያውቃል ብዬ አስባለሁ። እና እሱን ዛሬ የጠራንበት ምክንያት ምንድን ነው የአቤልን ቤተሰቦች ቤት እንዲያሳየን እና ያለውን ነገር ከቤተሰብ ጋር በኛም ዙሪያ ላይ ሆናል። ትልልቅ ሰዎችን ሽማግሌዎችን ይዘን ሄደን ከአቤል ቤተሰቦች ጋር ነገሮችን ለመነጋገር ነው ዛሬ ያሰብ ነው። እና ዛሬ የመጣንላችሁ በዚህ ቪዲዮ ሀሳብ ነው። ያው ቢኒ ወደዚህ እንዲመጣ ነግረነዋል። እስካሁን ድረስ አልመጣም። ቦታው አይጠፋበትም ብለን እናስባለን። እና እሱን በመጠበቅ ላይ ያለ ነው። ለእናንተ እስከዛ አንዳንድ ነገር እንበላችሁ ብለን ነው ፋሚሊዎች ሰሞኑ ሁሉ ከቢኒ ጋር ያው አንዳንድ ነገር አውርተን ነበረ። አውሪያት ምናምን ብሎ የነበረ አራስ ናት አትውጣም ብዬው ነበረ። አሁንም ጠይቄለታለሁ፣ ያው ቤተሰብ ለናንተ ማሳወቅ ስላለብኝ ነው። አይሆንም ብላኛለች። እንዴት አሰብሽ አንቺ ራስሽ እንደዚህ እንዴት ታስቢያለሽ? መጀመሪያ እሱ ሳይስተካከል እንዴት ነው እኔ ወጥቼ እሱን ማገኘው? ብላኛለች እና እኔ ከእናባዬም ከጋሽዬም ጋር መጣላ ስለማልፈልግ ጉዳዩ አይሆንም ድለው ነው ማለት ነው። መልሱ ንገሪኝ ስላሌ ለእናንተ ላሳውቃቸው ብዬ ነው በዚህ አጋጣሚ እና እየመጣ ነው ቢኒ። ከእሱ ጋር ደግሞ እስኪ ያለው ነገር እናወራለን። እና ፋሚሊዎች አሁን ላይ ምንም የምንለማመጥበት ነገር አይኖርም። በቃ አብርሃምም እንደምታዩት እያደረገ ያለው ነገር ለመለማመጥ እንኳን የሚመች ነገር አይደለም እያደረገ ያለው እና እሷ ከአራስ ወታ አብርሃም ጋር ሄዳ ምናምን ሊያወሩ ማውራት ከፈለገ ራሱ መጥቶ ቤት ማውራት ይችላል። እያደረገ ያለው ነገር ምንም ለምምጥ የሚገባው ነገር አይደለም። በቃ ይህንን ነገር ተው ብሏል። ይቅርታ ስታደርግለት እንኳን ተመልሰ ነገ ያውነህ ምናምን ብለዋለች እና እሱን ነገር ደግሞ ያው በአካል ማየት ትችላላችሁ ይችላልላችሁ። ፋሚሊዎች ቢኒ መጥቷል። በካሜራ ብቻ እኛም እኛም ቤተሰብ እንዳቀኝ ነው። ዛሬ እንግዲህ በካሜራ የጠበቅንህ ምክንያት ምንድን ነው? ያው ስለ አንዳንድ ነገሮችን ማለት ስለፈለግን ነው። ዛሬ አንተን የጠራነ ያው ያሉትን ነገሮች ለአንተ ማስረዳት አይጠበቅብኝም ታቃለ አቤል እኛም በሰሞኑ አግኝተ ነው ልንከሰው እንደሆነ ምናምን ያለውን ሁኔታ አይተሃል ብዬ አስባለሁ፣ ቪዲዮ የምትከታተል ከሆነ ማለት ነው። እና አሁን ሄርሜላ ና አብርሽ ከሀገር ሊወጡ ነው ምናምን እየተባለ ነው። እና በዛ ጉዳይ ላይ ደግሞ የአቤል እጅ እንዳለበት ነው እኛ የሰማ ነው። ያለበት ስለ ሩት ሄርሜላ ለእነሱ ብር እየከፈለቻቸው ነው። እና እያንዳንዱ እያደረጉት ያለውን ነገር እኛ ይሄ በጓደኛው ዙሪያ ላይ ነው የሰማ ነው ስሙን መናገር ስለማልፈልግ ነው እና አሁን ደግሞ እኛ ልንከሰው መሆኑን ስላወቀ እሱ አድራሻ አጥፍቶብናል። መጀመሪያ የነበረበትም ቦታ ስንሄድ ልናገኘው አልቻልንም። ቀይሯል ቦታን የተባል ነው እና እሱም ከእነ አብርሽ ጋር አብሮ ከሀገር ሊወጣ እንዳሰበ ነው የሰማ ነው እና ይህንን ነገር እኛ ደግሞ እንዲበቀል መተው ስላልፈለግን ወደ ቤተሰቦቹ ሄደን ሽማግሌ ይዘን ሄደን እያደረገ ያለውን ነገር እንዲያቆምልን ልናረግ አስበናል። እና ያው አንተ ደግሞ ታቆ ያለ ጓደኛህ ነው። ስለዚህ የአቤልን ቤተሰቦች እንድታሳየን ነው ዛሬ ወደዚህ የጠራነው ቢኒ። ሲቀጥል ደግሞ ሰሞኑን በሆነ ጉዳይ አውርተን ነበር። እኔ እናንተ ያው እንደማይሆን ነው፣ አልሄድም ብላለች። በዛው መልሱ ልንገርህ ብዬ ነው። ቅር እንዲላ አይደለም። ምክንያቱም ቤተሰብም ተነጋግሮበታል። እሷም አይሆንም እና ኔ ሜድ አልፈልግም። ከፈለገ ይምጣ ጋሽዬንም ይዞት መምጣት ይችላል። እነሱ በሌሉበት መጀመሪያ እንደሚመጣው መምጣት ይችላል ብላለች እና ብዙ አጋጣሚ ልንገርክ ብዬ ነው። አይ እሺ ብትል አሪፍ ነበር። ለምት የሁለቱን ህይወት ለማስተካከል ስለሆነ እሷም በዚህ ሀሳብ ተስማምታ ነገሮችን ብታስተካከል ደስ ይለኝ ነበር። ግን እምቢ ካለች በግድ ጋፋበት ምናምን ምክንያት የለኝም። አብትሺ ያነሳው ደግሞ ሀሳብ አሪፍ ነው። ያው አቤል እኛም መክረነዋል ብዙ ነገር ተጣልተናል። መያያዝ እንቀረን፣ መደባደብ እንቀረን እና መክሰሳችሁን ጥሩ ሆነ ሳለ፣ ግን ቤተሰብ ጋር ደግሞ መሄዳችሁ ትክክል አይደለም። ገብቷል። እንዴት ቤተሰብ እዛ ጋር እህት ወንድም አለው፣ ያለ እናት ነው ያሉት። ገብተዋል። አንድ ያላቸው አባት ነው እና አባታቸውን ደግሞ በዚህ ጉዳይ ማስጨነቅ ልጆቹን ማስጨነቅ ነው፣ እህቶቹን ማስጨነቅ ነው፣ ወንድሞቹን ማስጨነቅ ነው። ገብተዋል። አሁን ያንን ነገር ለማስጨነቅ ምናምን አስበን አይደለም፣ ግን ጉዳዩ ወዴት እንደሆነ እየሄደ እንደሆነ እያየው ይመስለኛል። የሆነ ነገሮችን ደግሞ እንዲ በቀላል መተው የለብንም፣ ነገሮችን ማስተካከል ያለብን ይመስለኛል። እንደራሴ ማለት መተው ያለብ ያልኩ ሳይሆን አቤልን መጋፈጥ ካቻል አቤልን ስደበው፣ መክሰስም ካቻል ክሰሰው። ግን ደግሞ አንድ ያለው አባት ነው እናት የለውም። በዚህ ልክ ደግሞ ቤተሰብ ጋር ሌላ ነገር መፍጠር መጫጫው ሽማግሌ ይዞ መሄድ ትክክል ነው ብዬ አላስብም። ለምን ብትል በዛም መል ማያውቁ እህቶች አሉት፣ ትናንሽ እህቶች አሉት፣ ወንድሞች አሉት። ምንድን ነው ብለው ለነገሩ ማሰብ መጨነቅ አይቀርም። አባት እኮ ነው መክሮ እንዲመልሰው እኮ ነው እኛ የምንሄደው እንጂ ለመጨቃጨቅ ለመማታት፣ ለመሳደብም አይደለም። ያው እኮ ነው አባት ነው ይመክራል። ምን ያውቃል ቢያውቅ፣ ጋሺ የይ ልጁን ለምን አልመከረውም? እሺ አንቺ እንደዛ ብለሽ ካሰብ እኮ ሳይመክረው ቀርቷ አይደለም እስካሁን። አሁን የአቤለ መፋዘር ሳይመክረው ቀርቷ አይደለም። ማድረግ ይፈልጋል። እናንተ ጋር ደግሞ አባቱ ጋር ስትሄዱ ሌላ ችግር ነው የፈጠረው። ገብቶሻል? ጥሩ ስሜት አይመጣም። ስለዚህ ቤተሰቦቹ ጋር ባትሄዱ ደስ ይላል ማለት እህቶቹ ምናምን በሌሉበት ሆኖ አባትየውን ብቻ አገናኘ ነው ቢኒያውን። ምን አለ መሰለህ፣ አሁን አንተ እያሰብከ ያለኸው ሌላ ነገር ይፈጠራል ምናምን ብለ ነው እያሰብከ ያለው። እኛ ግን እንደዚ አደለ ሀሳባችን። እኛ በሰላማዊ መንገድ ነው ማውራት ምንፈልገው። አንተ የምር ልታቀናለን ካሰብክ፣ ይሄ ምንም ምንት የሚል ነገር አይደለም። በምን እይታ እንደሳልከው አልገባኝም እኔ። ስለዚህ እኛ ሀሳባችን ምንድን ነው፣ የአቤልን ቤተሰቦች አግኝተን ቢያንስ እያደረገ ያለውን ነገር ትክክል እንዳልሆነ ገብቷቸው እኛ አደለ ምንሄደው ትልልቅ ሰዎች ይዘን ሄደን አብረ ቁጭ ብለው አውርተው እያደረገ ያለውን ነገር ትክክል እንዳልሆነ ሆነ ነግረ ነው። ቢያንስ እኛን ማይሰማን ከሆነ አቤል አባቱን ይሰማዋል ማለት ነው። ለወላጅ ማይታዘዝ ልጅ ይኖራል ብዬ አላስብም። ስለዚህ እኛ ሐሳባችን አቤልን የአቤል ቤተሰቦችን አግኝተን ትልልቅ ሰዎች ይዘን ሄደን ከነሱ ጋር ያለውን ነገር መፍታት፣ ልጁን እንዲያስተካክልና እንዲቀጣ፣ ካልሆነ ደግሞ እኛ ወደ ከፍተኛ ፍርድ ቤት ደረጃ ድረስ እንደምን ደርስ ልንነግረው ነው እኛ አቤል አድራሻውን ባያጠፋብን ቤተሰብ ድረስ መሄድ አይጠበቅብንም እራሱን ማሳሰል እንችላለን አሁን እኮ ማለት ነው አባት መክሮ እምቢ ካለ ፍርድ ቤት እንደምትሄዱ ስንነግረው ለአባትዬው አባትዬው እዛ ጋር የሚሰማው ስሜት አለ ገብተዋል እኔ ደግሞ ውሳኔ አላፍትና ልቀበል አልችልም እሽጋ ደግሞ አይደለም ሳንነግረው ደግሞ ወደ ፍርድ ቤት ብንሄድ ሌላ ነገር አይለም ሄዳችኋል እኮ አሁን ገባኝ አሁንም ከሰነዋል እኛ ከተመለሰ እኮ ክሱ ልናለሳለት ነው በቃ ያላችሁን ጉዳይ ከአቤል ጋር ጨርሱ መክሰስም ካለባችሁ አቤል ክሰሱ እንጂ አባቱ ጋር አቲንቱ አይደለም ቢኒ። አሁን አንተ ለእሱ እየተደረብክለት ይመስለኛል፣ ሳስበው እየተደረብክ ያለ ነው። ነገር ልክ አይደለም። አቤል ጥፋትም ቢኖርበት ቤተሰቡን ማስጨነቅ አልፈልግም። እኛ ቤተሰብ ዞሮ መጨነቁ አይቀርም እኮ። ያሳስባል ብለህ ነው። የኔ ቤተሰብ ተጨንቋልና ድጋሚ የአቤል ቤተሰብ የብሩክ ቤተሰብ አስጨንቃል ነው ማለት። ለማ መክረው ይመልሳሉ ልጆቻቸውን ነው። ይህን እኛ ደግሞ በመረጃ ነው። ብር እንደተከፈላቸው ሁሉ ነገር እንደተከፈላቸው ተከፈላቸው፣ መረጃ አለን እኛ ምስክር ይዘን ነው የምንንቀሳቀስበው። ታውቃለህ ይሄን ነገር ደግሞ ለአባትዬው ምን ብለሽ ነው የምትነግሪው እንዴ? ልጅህን እንደዚህ እንደዚህ እያደረገ ነው፣ ልንከሰው ልናሳስረው ነው። ስለዚህ ምከር እና መልሰው። ካልተመለሰ ደግሞ ደሙ እንደዚህ እንደዚህ ነው ብለን ያለው ነገር እንነግረዋለን። የፈለግሽውን ነገር ድታወሪ ትችያለሽ። እኔ ግን መቼም ቢሆን ቤተሰቦቹ ጋር ላሳያችሁም አልችልም ከሌላ ሰው ካሳያችሁ ለምን? ምክንያቱ ምንድነው? ልታሳይበት መትፈልግ? አባቱን ቢኒ አንተ ለምታስጨንቀው እኛንን ምን ሄደው እኛን ምን እናወራ? ትልልቅ ሰዎች ነው። አላፍትና መውሰድ አልፈልግም። አላፍትና እኮ ቢኒ አንተ ለሱ እያገዝክለን ነው። የሱ ተባባሪ መሆን ነው የምትፈልገው? እያደረገ ያለው ነገር ታውቃለህ አይደል? እኔ እሱ ጋር አልሄድኩም ቢኒ። ምኑን ከምኑ ነው የምታያይዘው? እኔ እያልኩ ያለው ነገር እያደረገ ያለው ነገር ትክክል አይደለም። አባቱ ነው እንደ አባቱ ተቆጥቶ ሊመልሰው ይገባል ይገባል ስለዚህ፣ ለዚህ ደግሞ እሱ ይሄንን ነገር ማያደርግ ከሆነ እኛ ትልልቅ ሰዎች ይዘን ሄደን አባቱ ጋር እያደረገ ያለው ነገር ትክክል እንዳልሆነ ነግረህ ነው እንዲቆጣውና ከዚህ ነገር እንዲቆጠብ እንዲያደርገው ነው የኛ ፍላጎት። የማይታው ነገር ጋር አይሄድም። አብትሽ ነው ይሻላል። ምንም ቢሆን ቢያንስ በተሰበው ጥያቄ ሁሉ መጠየቅ የለባትም። እኔ ጠየቃል እያልኩ አይደለም። ነገ ላይ ደግሞ ይሄ ልጅ የሆነ ነገር ቢገጥመው የሆነ ችግር ላይ ቢደርስ ዞሮ ቤተሰብኛ ጋር መምጣቱ አይቀርም። ስለዚህ ከአሁኑ ይሄን ነገር ሚያ ከሆነ ደግሞ እነሱ መቆጠባቸው አይቀርም። ነገ ቢታሰር ምንም ቢል ምንም ነገር ቢፈጠርበት መጀመሪያ አስጠንቀን ስለነገርናቸው ምንም ነገር አይመጣም። ስለዚህ እኛ አሁን ነገ ላይ ሄ ልጅ ታስሮ ከተንገላታ በኋላ ቤተሰቡ እኛ ጋር መጥቶ የሆነ ነገር እንዳይል ነው እኛ አሁን እነሱ ጋር መሄድ ምን ፈልገው። ስለዚህ አንተም የሚያስፈራህ ነገር ምንድን ነው ነው? እኔ ነገርኩ በዛ ማል አባት የሆነ ነገር ቢሆን እኔ ያንን አላፍትና ልስ ምን የሆነ ነገር እኛ እኮ አባትየውን ልንደበድበው ወይ ልንመተው አይደለም ምንሄደው እንድ መጀመሪያ እኮ እኛ የምንነግረው እያደረገ ያለው ነገር ትክክል አይደለም፣ በቃ እንዲያስተካክል አድርግልን። ካልሆነ ግን እኛ ወደ ከባድ ነገር መሄዳችን አይቀርም ነው የኛ ሀሳቤ። ስለዚህ ቤተሰቡ ጋርም ገብቷል። መጋፈጥ ካለብህ አቤል ነው እንጂ መፈለገም ካለብህ አቤል ነው እንጂ ነው ሀገር ሊወጡ ነው ተባለ። እየሰማህ ነው አይደል? አንተ ነገሮችን ለማቅና ከሀሳብክ ለሩታ የምታስብላት ከሆነ እያደረገች ያሉት ነገር ትክክል እንዳልሆነ ከገባህ የአቤልን እንደዚህ ቤተሰብ ቤት ማሳየት ለአንተ ምን የሚከብድ ነገር አለ? እኛ ስለማናቀው እንጂ ስጀምር አንተም ባታሳየን ሌላ ሰው ማሳየቱ አይቀርም። የአቤልን ቤተሰብ እምታውቀው አንተ ብቻ ያሳያችሁ እኔ ነገርኩ። እኔ አሁን ዛሬ ጠራው፣ ቢያንስ አንተሱ የምታውቀው ስለመሰለኝ ያንን ነገር እንድታሳየኝ ነው እንጂ አንተ ስላላሳየህን የሱን ቤት አናገኘውም ማለት አይደለም። እኔ ደሞ አባቱንም አልወቅስም ሌላ ሰውንም አልወቅስም እያልኩ ነው። እኔ እኮ እየወቀስኩ አይደለም ቢኒ። እኛም እኮ ልንወቅስ አይደለም፣ ያለብ ማለት ነው። ድንገት ይሁን ነገር ቢሆን እዛ ጋር እናት የላቸውም አንድ አባት ነው ያላቸው። አባታቸው ቢያጡ ምን እንደሚሆኑ አንተ ለኔ ብነግረ ትረዳኝ ይሆናል። ገብቷላ በእናታቸው ጉዳት፣ በእናታቸው ሞት ምናክል እንደተጎዱ ምን ያክል እንዳዘኑ ዛሬ ላይ እንዴት እንደሚሰቃዩ ነው እኔ የማውቀው። በዚህ ሕመም ላይ ደግሞ ድጋሚ አባታቸውን ሄዳችሁ እንድትወቅሱ ከእሱ ጋር ሌላ ነገር እንድታወሩ በእሱ ጥፋት አባትዮ እንድትወቅሱ እንድታናግሩ ደግሞ ነው አልፈልግም ለምትሉ ከዛ በፊት ጥሩ ጓደኛዬ ነው ዛሬ ላይ ጥፋት አጠፋ ብዬ ይህን ያክልም ጨካኝ ሆኜ አቤት ላይ መሄድበት ሰው አደለሁም። ገብተዋል። በቃ ዛሬ ላይ ጥፋት ቢያጠፋም ዛሬ ላይ ቢበድልም ይሁን ነገር ቢያደርግም ግን ደግሞ ጓደኛዬ ነው። ገብተዋል። ከእሱ ጋር በጣም ደስ የሚል ነገሮች አሳይ ያልገባሁም ማለት ነው። ስለዚህ ጄ እንደዚህ አይነት ኃላፊነት አልወስድም። ማንንም ያሳየ ማንንም መጠየቅ ትችላለህ፣ ይውሰድህ። እኔ ግን በበኩሌ አባቱ ጋር ሄደህ ሽማግሌዎች ይዘህ እንድትገባ ድጋሚ ትርምስ አልፈጥርም። ገብቷል እሺ? ሽማግሌዎቹ ቅርና እኛ ነው። አቤል ጋር ከመሄድ ይልቅ ሽማግሌ ይዘህ አንተ አብሮሽ ቤት ለምን አትሄድም? አብርሽ ጋር ለምን እንዲስተካከል ለምን አታደረግም? እኛ ኮ ችግራችን እያየኸው ነው አይደል? እነሱ ብር ተከፍሏቸ እያንዳንዱ እያደረጉት ያሉት ነገር እኮ እነሱ ናቸው፣ አብርሃም አይደለም። ዋናውን ሰው ትተህ ከጀርባ ያለው በዙሪያ ያሉትን ሰዎች እኮ ነው። ግን ያሁን ይሄ ለአንተ ማስረዳት ይጠበቅብኛል፣ አታውቅምና ነው ስንት ነገር እያደረጉ ያሉት እነሱ እንጂ እኮ አብርሃም አይደለም። ነው አብርሃም ነው እንጂ አብርሃም በሰጣቸው ነገር እነሱ ባይኖሩ የሁሉ ነገር ይመጣል፣ ሊኖር ይችላል። ከዛ በፊት ስለነበር ነው እሱ ሊሆን ይችላል። እኔ አሁን ስላለፈው ነገር አይደለም እያወራሁ ያለሁት ግን አንተ አሁን ለእሱ እየተደረብክለ ካልሆነ በስተቀር እያደረጉት ያለው ነገር አይተሃል። እያንዳንዱ አብርሃም ላይ የሚፈጠሩትን ነገሮች የሚያደርጉት እነሱ ናቸው፣ ከሄርሜላ ጀምሮ ማለት ነው። አብርሃም ስለፈለገው ነው አብርሃም ስለፈለገው እንጂ እነሱ የሚያደርጉበት ጫና ሊኖር ይችላል፣ ግን ደግሞ ዋነኛው አብርሃም ነው። ሽማግሌ ሚዘምር ከፈለክ አብርሃም ቤት እንጂ አቤል ቤት አይደለም። የአቤል ቤተሰብ እዚህ ጋር ምን የሚያገባው ነገር የለም፣ የሚጨነቅበትም ጉዳይ የለም። ገብቷል። አንተ ማስጨነቅም ሽማግሌ ሚዥም ሄድ ፈልጋለሁ ካል ከአብርሃም ጋር ነው ልጃቹ ምንድነው የሚያደርገው? በዚህ ልክ ሩታን ለምንድነው የሚበድላል? ለምንድነው የሚያሳዝናት? ብለህ ወቀሳም ጫና መፍጠርም ካለብህ የአብርሽ ቤተሰብ እንጂ የአቤል ቤተሰብ ምን ያድርግ? ምን አገባው? በቃ ልጁ ጥፋት ስራ ቤተሰቡ ምን አገባው? በእሱ ምክንያት እህቱን ለምን ይጨነቃል? አባትዩ ለምን ይጨነቃል? ገብቶሃል? ሚንያንጨናነቁ ብለን ያው እኮ ነው። ገኒ የአብትሽ አጠፋና አንቺ ጋር ሰው መቶ ሽማግሌት ይዞ ሲመጣ አትጨነቂም? ማስተካከል ካለብኝ አስተካክላለሁ ደንጅለያንን ነገር ቀርቶ አይደለም ስለሆነ ነው ምሳሌ ሰጠው ነገር ጋሽዬን አግኝተህ የምታወራው ለምንድን ነው ነገሮችን ለማስተካከል ነዋ እኮም እንደዚህ ዋናው አንተ አሁን የአብርሃምን ነገሮች ለማስተካከል ነዋ እኛም እኮ አቤልን ቤተሰብ የምናገኘው ነገሮችን ለማስተካከል እንጂ ሄደን የአቤልን ቤተሰብ ለመደብደብ አይደለም ነገ ላይ ደግሞ ቅድም እንደነገርኩ የሆነ ትንሽ ነገር ቢፈጠር ቢታሰር መጀመሪያ ቤተሰብ የሚመጣው እኛ ጋር ነው። ይህንን ነገር ምናደርገው እኛ ስለሆነ ማለት ነው። ስለዚህ እኛ ይሄ ነገር ከመከሰቱ በፊት ቢያንስ ለቤተሰብ ማስጠንቀቂያ አንስት ልጁ እያደረገ ያለውን ነገር እማያውቁ ከሆነ እንገራቸውና ያስተካክሉ ነው የኛ ሐሳብ፣ እንጂ አብርሃም ሕይወት ላይ እነሱ አይደለም የሚፈጥሩት ምናምን እንድትለኝ አልፈልግም። እያየህ ነው። ለመሸፋፈን ካልሆነ በስተቀር እያንዳንዱ ነገር የሚያር ይርሚላ ከመምጣቷ ጀምሮ እስከዛሬ ፍቅር ጥያቄ ጠይቃ በሩም ውስጥ ይሄ ሁሉ ነገር እንዲፈጠር ሲጀምር የነሱ ለአንተ ማስረዳ ይጠበቅብኛል። ቪዲዮ እያየህ አይደለም ነው ከመቶ አምስት ፐርሰንት ብሰጠው ነው የነሱ ውጤት፣ ዘጠና አምስት ፐርሰንቱ አብርሽ ፈልጉ ያደረገው ነገር ነው። እንትወው ነው እራቂ ማለት አይችልም። እንትወው ነው ለአቤል ፊት የሰጠው ለብሩክ ፊት የሰጠው እኮ አብርሽ ነው እኮ ፊት የሰጠው አብርሽ እንጂ እነሱ አይደለም። ነገር ማንም ምንም ያደርገው እኔ በሰጠሁት ቦታ ነው። ስለዚህ አብርሃም ደግሞ በሰጣቸው ቦታ እነሱ እያደረጉ ነው። ገብተዋላ። አብርሃም የፈልገው የሚያደርገውን ነገር እኔ እነሱ ለምን አደረጉ አልልም። ኤርሜላን ማግኘት እሱን እያስደሰተው ከሆነ እነሱ ካመቻቹለት አብርሃም ነው እንጂ ልትወቅሰው የምትችለው አቤልን፣ አብሩክ አይደለም። እሺ ቢኒ፣ አንተ አታሳየን፣ ችግር የለውም። እኛ በራሳችን መንገድ ሄደን እሱን ማግኘት እንችላለን። እኛ አንተ ግዴታ የእሱን ቤተሰብ የምታውቀው አንተ ብቻ ነህ ማለት አይደለም። እኛ ቅድምም ነገር እሱን ልናገኘው የፈለግነው እኛ ሄደን ለመጣላት አይደለም፣ ነገሮችን ለመፍታት ስለማያሳዩንስ። ልክ አይደላችሁም። ለምን ቤተሰቡ ማግኘት አግባብ አይደለም? ለምን እዚህ ጋር ችግር የሚፈጥረው አቤል እንጂ ቤተሰቡ አይደለም አትሽ። ስለዚህ ቤተሰቡን ማግኘት የለብም እንዴ? በሰው ችግር ቤተሰቡን ለምን ታስጨንቃለህ? እየነገርኩ እኮ ነው እንዴ? ለምንድን ነው በዚህ ልክ ቤተሰቡን ለማስጨነቅ የፈለግኩ? አንተ ቢኒኛ ለማስጨነቅ ቆርለ አንተ ያልገባህ ነገር አለ። አንተ ጓደኛ ስለሆነ እየተደረብክለት እንጂ አሁን ነገሮችን በአንተ ልክ ተረርተናቸው አይደል? አብርሽ ጋር ሄድን፣ ነገሮች ጋር ሄደ ጋር አሁንም ሦስቴም አራቴም አምስቴም የፈለግሽው ጊዜ በቃ ደጋግመሽ ነገሩን ለማስተካከል ጋሺ ጋር እንጂ የአቤል ቤተሰብ ጋር አይደለም። የአቤል ቤተሰብ ምን ምንም በማያገባው ስራውን በሚሰራው አባቱ ላይ ሄደሽ ልጅን እንደዚህ። እሺ እኛ ጋሽዬ ጋር ደጋግመን ደጋግመን ደጋግመን ሄድን። ድጋሚ አሁንም እንሄድ እዛ። አዎ ነገር ለማስተካከል አይደል እንዴ? ነገር መቼ አንቺ ለሩታ የምታስቢ ለሩታ የምትቆረቆረው አለሁ አንድ እንዲሆኑ እፈልጋለሁ የምትይኝ ከሆነ እዚህ ጋር ሩታና አብርሽ ነው የሚመለከታቸው። ስለዚህ ማናገርን ከፈለግሽ የሩታ ቤተሰብ የአብርሽ ቤተሰብ ነው። በዛ ማለት እኔ ጋር መጠሽ እኔ ጥፋት ሳጠፋ አባቴን መትሽ ልትወቅሽው ነው እንዴ? ቤተሰብ የሚባለው ለምንድን ነው ቤተሰብ የሚባለው ለምንድን ነው? እየመጣሽ ማለት ነው ቤተሰብን ልታስንቀጣው ለምን? አዴ ነገ እናገራል ፈልጌ ያደረግኩት እኔ ራሴን ልጠይቅ የሚገባው ራስ ካላገኘው በቃ ራሴን ማግኘት ነው። ምን ያርጋባቴ ለምድርብ አልም ራስ ካላገኘው በምን መልኩ ነው አንተን መገኘት የምትችለው? ባገኘሽልን ከአሁን አቤልን የምታገኙበት አጋጣሚ ካለ ወደዚህም ከመጣ እነግራችኋለሁ። በቃ እሱን በቃ ከዚህ በፊትም ከሳችሁት ነበር፣ ከሰነዋል። አሁንም ክስ ላይ ነው። እኛ የክስ ወረቀት ለመስጠትና አንዳንድ ነገሮችን ለማድረግ ነው እሱን እየፈለግ ነው ያለ ነው እና እነሱ አሁን ከሄርሜላ ጋር አብረው አብርሃምም ሄርሜላ እና አቤልም አብረው ሊወጡ ነው ከሀገር እንደሰማነው ከሆነ ማለት ነው። ስለዚህ ከመውጣቱ በፊት እኛ የክሱን ነገር አስተካክለ እንዲወጣ እንፈልጋለን። አቤልም ብናገኘው እኮ አንተንም ማግኘት አይጠበቅብንም፣ ቤተሰቡም ጋር መሄድ አይጠበቅብንም። እኛ አንተ ጓደኛው ስለሆንክ ያለውን ነገር እንድታግዘን በማለት ነው የጠራን። እኔ ደግሞ ከዚህ በላይ ልነግራቸው አይገባም። በቃ እንደ ሰው እኛ ነገር ያለው ከተረዳኝ ተረዳኝ። እኔ አሁን ላቤል በመደገፍ የሚያደርገው ነገር ልክ ነው እያልኩ ሳይሆን ቤተሰቡ ጋር መሄድ አግባብ አይደለም እየነገርኩ ነው። ከምንም በላይ የሚሳሱለት አንድ አባት ነው ያላቸው። ላቤል ብለ ስትሄድ እዛ ጋር እህቶቹን ትነካለ፣ ወንድሞቹን ትነካለ። ገብተዋል ስለዚህ ምንም አያቆየቶቹ ገና ህጻናት ናቸው። እነሱን ደግሞ ከማስጨነቅ ቤተሰብ ጋር ባትሄድ እዚሁ ብትጨርስ የሩታና ያብርሽ ጉዳይ፣ ጭራሽ ከነሱ አልፎ ሌላ ቤተሰብን ማስጨነቅ ትክክል አይደለም። ትክክል አይደለም ከአልክ ማለት ነው አቤልም እናገኝበት መንገድ ብቻ አቤልንም ብሩክንም አብርሽንም ማለት ነው። አሁን ከመሄዳቸው በፊት አገናኘን ነው። በቃ ሌላ ነገር አይደለም። እኛ ማግኘቱ የክሱን ወረቀት መስጠት እንፈልጋለን። አንዳንድ የምናወራቸውም ነገሮች አሉ። ካገኘህ ካገኘው ንገረው ንገረው ሳይሆን በቃ እንዲመጣና ያለውን ነገር እንዲስተካከል አድርግ። አንተም ባታገናኘን እኛ በራሳችን መንገድ መሞከራችን አይቀርም። የሱም ቤተሰቦች ማግኘት እንፈልጋለን። ያለውን ነገር መውራት እንፈልጋለን እኛ ብታሳየም ብለን ነበረ የጠራን። አላፍትናውን አልወስድም፣ ቤተሰብ ጋር መሄድ አይጠበቅብህም እያልኩ ይህና ክልም መስመር መራመድ የለብህም ችግር የለውም ተስማማን እኮ አሁን። ስለዚህ ከተረዳ ተስማምተናል። አንተም የሚገኙበትን መንገድ አመቻች። ከዛ በኋላ ይቅራ ይላችሁ ለዚህ ነው የጠራችሁት? አዎ ለዚህ ነው የጠራችሁት እና ያለው አንተ ስለሆንክ ነው። እና ቅር እንዳይልክ ችግር የለም። ግን ደግሞ እናንተም በዛ ቤት ባትሄዱ ይመረጣል። ነገርከን እኮ አሁን ተስማማን። በቃ አንተ ያለውን ነገር አድርግ። እኛም እናመሰግናለን። እንግዲህ ያው ቤተሰብ እንደሰማችሁት ነው። እኛ የአቤልን ቤተሰብ አግኝተን ነገሮችን ለማስተካከል ሞክረን ነበር። እንግዲህ ቢኒ አልነግራችሁም አለን፣ ምንም ማድረግ አይቻልም። እኛ በቻልነው አቅም የእሱን ቤተሰቦች ለማግኘትና ነገሮችን ለማስተካከል እንሞክራለን።